ዩትዩብ ላይ ላይቭ እንዴት እንደምትገቡ። አሰላሙ አለይኩም ወራሕመቱላሂ ወበረካቱ፣ እንዲሁም ሰላም ሰላም ብያለው ወደ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። በጣም ብዙ የአዳዲስ ዩትዩብ ጀማሪዎች ጥያቄ ዩትዩብ ላይ ላይቭ እንዴት ነው ልንገባ የምንችለው ብለው በጣም ብዙዎች ይጠይቃሉ። አሁን ላይቭ ለመግባት ቀጥታ አሁን ወደ ዩትዩብ ቻናላችሁ ትሄዳላችሁ። ወዴት ወደ እናንተ ዩትዩብ ቻናል ወደ ቻናላችሁ ትሄዱና ምንድነው የምታደርጉት? ያው እንደዚህ ትገባላችሁ ወደ ዩቲዩብ ቻናላችሁ ማለት ነው እና ላይቭ ሊያስገባችሁ ደግሞ በቂ ሰብስክራይብ ሊኖራችሁ ይገባልኝ። እሙ ማሄር ዩቲዩብ ላይ ነው ያለችሁ። ማሻአላ ሙተነቀባ። እና ዩቲዩብ ቻናላችሁ ላይ ስትገቡ እንደዚህ ይመጣላችኋል። ተረዳችሁኝ? እንደዚህ ይመጣላችኋል። የኤክስ ምልክቷን የመደመር ምልክቷን ትነካላችሁ። ይሄው እንደዚህ እንነካለን። ኦኬ እንደዚህ ትነኩና ይሄው እንደዚህ ላይቭ የሚል ያመጣላችኋል አይደለ? ያው ላይቭ እንትምቱ በዚች ነው ዩቲዩብ ላይ ላይቭ መትጋቦት። ተረዳችሁኝ? ከዛ አሁን እንደዚህ ሆኖ መጥተዋል አደለ? አሁን ግን እናተ ምንድን የምትነኩት? ምን ትነካላችሁ? ይቺን ትነካላችሁ። አያችሁ እ ምልክት ያደረግኩባትን የስክሪፕቱ ምልክቷን በጣታችሁ ነካ ታደርጋላችሁ። ሶሪ ኦኬ፣ በጣታችሁ ነካ ታደርጉና በጣታችሁ ነካ ታደርጉና፣ ኦኬ፣ ከዛ እዚች ላይ አንደኛ ላይ ርዕስ ትጽፋላችሁ። በቃ ሰላም ሰላም ማለት ትችላላችሁ። ሙከራ፣ የመጀመሪያ አዲስ ነው። የፈለጋችሁትን ነገር መጻፍ ትችላላችሁ፣ ችግር የለውም። ከዛ እዚ ጋር ርዕስ ትጽፋላችሁ። በደንብ ሁል ጊዜም ቼክ ማድረግ ያለባችሁ ነገር እዚች ጋራ ትገቡና፣ ኦኬ እዚ ጋራ ትገቡና ምን ታደርጋላችሁ? እቺ ኦኬ እችን በጣታችሁ ትነካላችሁ። እንደዚህ መሆን አለባትኝ። አንደኛ ላይ ማብራት አለባትኝ ማለት ነው። እንደዚህ መሆኗን ካወቃችሁ በኋላ ደግሞ ምን ታደርጋላችሁ? ከዛ እዚች ጋራ እንዴት ትወጣላችሁ? እችን የቀስ ምልክቷን ትነኩና ትወጣላችሁ። ከዚህ ጋራ ተረዳችሁ። ከዛ እንደዚህ ታደርጉና ትወጣላችሁ። ከዛ እዚች ጋራ ታብኔን ለማስገባት ዩቱብ ቻናላችሁ ላይ እችን ትነካላችሁ፣ የእስክሪብቶ ምልክቷን ማለት ነው። እችን እንድትነኩና ኦኬ፣ እችን እንደዚህ ትነኩና እችዋት እንደዚህ ይመጣላችሁ አለኝ። ልክ እንደዚህ ሲመጣላችሁ ምን ታደርጋላችሁ እናንተ? ኦኬ እቻት እቺን ትነካላችሁ፣ ምልክት ያደረኩባትን ማለት ነው። ምልክት ያደረኩበትን ትነኩና እቺን ትነኩና፣ ኦኬ ምን ታስገባላችሁ? እዚህ ጋራ ፕሮፋይል ታስገባላችሁ፣ የዩቲዩብ ቻናላችሁ ፕሮፋይል። እዚ ጋራ ዝም ብዬ እኔ ልምረጥ፣ የለም ዝም ብሎ ምድርና ያለው በእናታችሁ የምን መሳሪያ ነው? ስልክ የሞላው ያረቢ። ኦኬ፣ አሁን እዚች ጋራ እኔ ምን ላስገባ? ያውን አንድ ፎቶ እዚ ጋር አብቹ አባ መላ አቢይን ልምረጥ። እናንተ የፈለጋችሁትን ማስገባት ትችላላችሁ። ገባችሁ? የፈለጋችሁትን ነገር ጽፋችሁ ያዘጋጃችሁት ለዩቲዩብ ብላችሁ ያዘጋጃችሁትን ነገር ማስገባት ትችላላችሁ። አሁን የማስገባው ይሄንን ነው። ከዛ እንደዚህ ካዘጋጃችሁ በኋላ ደግሞ ምን ታደርጋላችሁ? እቿት እቺን ትነካላችሁ፣ ከላይ ምልክት ያደረኩባትን ማለት ነው። ከዛ እቺ ምልክት ያደረኩባትን ነካ ታደርጉና ይኸው እንደዚህ ይመጣላችኋል። አሁንም ከዚች ጋር እንደዚህ ትሉና ሳብ ታደርጉታላችሁ፣ ወደ ላይ ማለት ነው። ከዛ እንደዚህ ተደርጉትና እዚህ ጋራ እንዲህ ይመጣላችኋል። ሴቲንጉን ነካት አደርጉና ትገባላችሁ። ወደ ውስጥ እንደዚህ ሲመጣላችሁ እዚ ጋር የምትገቡት ኮሜንት ቦታችሁን ለማስተካከል ነው። ዝግ ከሆነ ለመክፈት ክፍት ከሆነ ደግሞ ቼክ አድርጋችሁ ለመውጣት ነው። ኦልሬዲ ክፍት ነው። ዝግ ከሆነ እንደዚህ ነው የሚሆንባችሁ። ገባችሁ? ዝግ እንደዚህ ሆኖ ከሆነ እናንተ የምታደርጋላችሁ እችን እችን በመንካት እንደዚህ ታበሩታላችሁ ማለት ነው። ከዛ ያው በነገራችን ላይ እዚ ጋር መቼ ሞንታይዜሽን እዚ ጋራ ያው እዚች ጋራ የማስታወቂያ ነው የገንዘብ ማስሪያ ቦታ ስለሆነ ኦልሬዲ ማስታወቂያ ያላችሁ ታውቁታላችሁ። ከዛ እዚች ጋራ ደግሞ የቀስት ምልክቷን ትነኩና ትወጣላችሁ። ከባችሁ ከዛ እንደዚህ ትወጣላችሁ። ይኸውና እንደዚህ ትወጣላችሁ። ከላስ እዚ ጋራ ደግሞ ምን ተደርጋላችሁ? እቻት እዚች ጋራ እችን ትነካላችሁ። ከዛ እችን እንደዚህ ትነኩና ያው ላይቡ ይተላለፋል ማለት ነው። እዚህ ጋራ እንደዚህ ሲመጣላችሁ ምን ነው የምታደርጉት? እቺን ትነካላችሁ። እዩ፣ ኦኬ ምልክት ያደረኩባትን ከላይ ከታች ያለችዋን እንደዚህ ትነካላችሁ። ከዛ እሷ ደግሞ እንደዚህ መሆን አለባት። የታረዳችሁ እንደዚህ መሆን አለባት። አሁንም እንደዚህ ተወጥና ከዚች ጋራ። ከዛ እች ከታች ያለችዋን እዩ። አሁን እስቲ ምልክት ያደረኩባትን እቺን ትነካላችሁ። ኦኬ እቺን ተነኩና ይሄው እንደዚህ ይሄዳል ማለት ነው። ላይቭ ይተላለፋል በዚህ መልኩ ከባችሁ ከዛ እንደዚህ ከፍታችሁ ስትተውት እንት ኦ የኔ ስልክ እንትን እያለ ነው። ኦልሬዲ ላይቫችሁ ይስተካከላል ማለት ነው። ከዛ አሁን እኔ ላይፉን ልዝጋና፣ በዚህ መልኩ ነው ላይፉ ልትገቡ የምትችሉት እናንተ። አሁን ግን እኔ ማሳያችሁ የሰራችሁትን ቪዲዮ፣ አንዳንድ ልጆች ቪዲዮ ከቀረጻችሁ በኋላ ዩቱብ ላይ እንዴት ነው ልንጭን መጫን የምንችለው ብላችሁ በጣም ብዙ የምትጠይቁኝ አላችሁ። አው አንደኛ ከዚህ በፎቶ በኩል አሳያችሁ። እዚች ጋራ ፎቶ ቦታ ትገባላችሁ ዩቱብ ላይ ቪዲዮ ለመጫን ማለት ነው። ተረዳችሁኝ? ከዛ እዚ ጋራ እንደዚህ ትገባላችሁ ፎቶ ቦታ ላይ ፎቶ ቦታችሁ ላይ ፎቶ እንደዚህ ቪዲዮ ምናምን የሚቀመጥበት ቦታ ላይ ትገባላችሁ። ከዛ እዚች ጋራ እዩ፣ እዚህ ጋራ ቪዲዮ ምናምን ያለበት ቦታ ላይ ትነኩና ስልካችሁ ላይ ከዛ እነካ ታደርጉትና እዚ ጋር ትገባላችሁ። ከዛ እዚህ ጋራ የምትፈልጉትን ነገር መምረጥ የትኛውን ቪዲዮ ነው ዩቱባችሁ ላይ መጫን የፈለጋችሁትኝ? ተረዳችሁኝ? ምንድነው ዩቱባችሁ ላይ ማስተላለፍ የፈለጋችሁትኝ? የትኛውን ቪዲዮ ትመርጣላችሁ እኔስ የትኛው ቪዲዮ ልምረጥ? እንደው ለእናንተ ለሙከራ ለማሳየት የቱን ቪዲዮ ነው የምመርጠው? እኔ ለእናንተ ለማሳየት ስለሆነ ዝንብ ቪዲዮ ልምረጥና በኋላ ጠፋዋለው ቲክቶክ ቪዲዮ ስለሆነ ማለት ነው። ከዛ አሁን እነዚች ጋር እችን ቪዲዮ ልምረጥ። ይሄንን ቪዲዮ ወደ ዩቱብ ሽ ላደርገው ነው ለመጫን ነው ዩቱብ ላይ ተረዳችሁ? ከዛ እንደዚህ ታደርጉና አሁን እንደዚህ ነካዋለሁ። እንደዚህ ስትነኩት እንዲህ ይመጣላችኋል አይደለ? እዩ፣ እዚች ጋራ ምን ይመጣላችኋል አለ? እንደዚች ጋራ እዩ በደንብ። ኦ ማይ ጋድ፣ ቢስሚላ፣ እዚች ጋራ ምን ይመጣላችኋል? ያው ሼር ማድረጊያ ላይ ይመጣላችኋል አይደለ? ከዛ እዚች ጋር እንደዚህ ጫነ ስታደርጉት፣ እንዲህ ይመጣል። ሼር ስጫን ስታደርጉት ማለት ነው። እንደዚህ ይበራላችኋል አይደለ? ከዛ ይሄንን ትተውና እናንተ ዝቅ ትላላችሁ። እዚች ጋራ ይው ወደ ታች ዝቅ ትላላችሁ። ይው እዚች ጋራ አያችት፣ ይችን ነካ ታደርጋላችሁ። ነካ ታደርጉና እንደዚህ ይመጣላችኋል አይደለ? እንደዚህ ይመጣላችኋል። ወዴት ነው ሼር ማድረግ የምትፈልጉት እዩ። ኦኬ፣ እናንተ ምትፈልጉት የምትመርጡለት ምንድን ነው? እዚህ ጋራ ዩትዩብ ላይ ትመርጣላችሁ። ሶሪ ው ብስምላ ዩቱብ ትመርጡለታላችሁ። ኦኬ፣ ዩቱብ ይኸውና፣ ዩቱቡን ነካ ታደርጋላችሁ ማለት ነው። ነካ ስታደርጉት ወዴት ያመጣችኋል? ወደ ዩትዩብ ቻናላችሁ ያመጣልኝ ማለት ነው። እዚህ ጋራ ሲያመጣችሁ እዩ እዚች ጋራ ይኸው እንዲመጣላችሁ አላደለ። ከዛ እችን ነካ ታደርጋላችሁ። ኦኬ ለእናንተ እችን ነገር በጥቁሩም በነጭም ይመጣላችሁ ትችላለች ይመጣችላችሁ፣ ነካ ታደርጋላችሁ። ከዛ እዚ ጋራ ልክ እንደዚህ ከመጣላችሁ፣ እዚች ጋራ የዩቲዩብን ስም ነው የምትጽፉት፣ ርዕስ ትጽፋላችሁ። ለዚህ ዝም ብዬ አሁን ዝም ብዬ ነው ምጽፈው። ኦኬ ለእናንተ ለማሳየት አክል ዝም ብዬ ጽፋለሁ። እናንተ ስለ ቪዲዮችሁ ርዕስ ነው ምጽፉት ስለ ቪዲዮ ርዕስ። ከዛ እዚች ጋራ እዩ እዚች ጋራ ምጽፉት ነገር በአማርኛ በእንግሊዝኛ ቢሆን ይመረጣል። ቪዲዮ ስትለቁ ምትጭኑት ወይም ምጽፉት ነገር እዚች ጋራ በእንግሊዝኛ ቢሆን ይመረጣል። አሁን ምንም ነገር ስለማልጽፍ ዝም ብዬ ከዚች ቀስቷ ነክቼ ወጣለሁ። ከዚህ ቦታ ማለት ነው ከባችሁ ቀስቷን ነክቼ ይወጣለሁ። ከዛ ወደ ታች ደግሞ ሳብሳብ ብታደርጉትና ምን ታደርጋላችሁ? እዚች ጋራ ሳብሳብ ታደርጉና እዚች ጋራ ይሁ እዚች ጋር እዚች ጋር ነካ አድርገውና እንዲህ ነካ አድርገውና እዚች ጋር መሆኑን አረጋግጣለሁ ማለት ነው። ኦረዲ ለምሳሌ እዚኛው ላይ፣ ሁለተኛው ላይ፣ ሶስተኛው ላይ ከሆነ አንደኛው ላይ ታደርጉታላችሁ። አሁን እዚ ጋራ ምንም የሚስተካከል ነገር ስላሌለው ዝም ብዬ ወጣለሁ። ከዚህ ጋር ተረዳች። ከዚህ ጋር እንዲህ ብዬ ወጣለሁኝ ማይጋድ ብስሚላ። ከዛ እንደዚህ ብዬ ወጣና አሁንም ዝቅ ታደርጉታላችሁ። እዚህ ጋር ዝቅ ታደርጉትና ዩ እዚህ ጋር ሚሴጅ ቦታ ነው። ኮሜንት ቦታችሁ ዝግ ስለመሆኑ ማረጋገጥ አለባችሁ። አሁን እኔ ኮሜንት ቦታ ክፍት ነው፣ አያችሁ፣ አንደኛው ላይ ነው ያለው። ሁለተኛው ላይ ቢሆን ኮሜንት ቦታ ዝግ ስለሆነ አብራው ነበረ፣ ግን እኔ ጋር ክፍት ነው። ስለዚህ ምን ነክቼ እወጣለሁ እችን ነክቼ እወጣለሁ ማለት ነው። ታረዳችሁኝ። ከዛ እንደዚህ ወጣና አሁንም ሳብ ሳብ ታደርጉታላችሁ። እዚህ ጋራ እዚህ ጋር እንወጣና ከዛ እዚች ጋራ እንደዚህ ፕሌሊስት እንትን የለም እኔ ጋር። አሁን እዚህ ጋር አሁን እዚ ጋር ትገቡና ቼክ ታደርጋላችሁ። ቪዲዮችሁ ማለት ነው እንደዚህ መሆኑን እዚች ጋራ መብራቱ ማለት ነው። ሁልጊዜ እዚች ጋራ ቼክ ማድረግ አለባችሁ። ከዛ ምን ታደርጋላችሁ? ቪዲዮችሁን በዚህ መልኩ እንደዚህ ታደርጉትና ከላይ ከላ ያለችዋል በቀይ ምልክት ያደረግኩባትን እችን ትነካላችሁ። ከዛ እሷን ልክ እንደዚህ ስትነኩ እንደዚህ ይመጣላችኋል ማለት ነው። እንደዚህ ሲመጣላችሁ ምን ታደርጋላችሁ? እቺን ትነካላችሁ። ከዛ እችን ትነኩና ከታች እንደዚህ ይመጣላችኋል። ከዛ ነካ ታደርጉታላችሁ ከዛ እዚች ጋራ ደግሞ እንዲ ሊመጣሉ ይችላል፣ ወይም እንደ ስልኩ ሊለያይ ይችላል ባላቅም ነካ ታደርጋላችሁ። ከላስ በዚህ መልኩ ቪዲዮ ጫናችሁ ማለት ነው። ኦኬ፣ አሁን ይሄን ያሳየዋችሁ ይሄ በዩቲዩብ በኩል አይደለም፣ በስልካችሁ ፎቶ ምናምን ባለበት ቦታ ነው።